ጤና ይስጥልኝ ክቡራንት ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ። ከዚህ ከአገር እንግሊዝ አሁን የዘውዱ ሸዋጫጭ ዜናዎችን አቀርብላችኋለሁ። አብራችሁን ቆዩ። በቅድሚያም ርሶቹን ፋኖ ታላላቅ ድሎችን መጎናፀፉ ተነገረ። ኢትዮጵያ የጋዜጠኞች አፋኝ ሀገር ተባለች። ብርቃት የገባው እርምጃ ተወስዶበታል። ይወጣ ምንም የለም። የዩኒቨርሲቲ ተማሪዎችም በብርሃኑ ነጋ እግድ ሊጣልባቸው መሆኑ ተገለጠ። መንግስት በመቶ ሺህ መምህራን እጥረት እንዳለበት ራሱ አመነ። ኢትዮጵያ አሜሪካ የጣለችብኝ ታክስ ፈጽሞ አያስደነግጠኝም ማለች። ድርጅቶቹም በሚሊዮን የሚቆጠር ገንዘብ ቅጣት ተጣለባቸው። አሁን ወደ ዝርዝሩ እንሄዳለን፣ አብረንን ቆዩ። በተለያዩ የአማራ ግዛቶች የሚደረገው ተጋድሎ አሁንም ጠንክሮ የቀጠለ ሲሆን በፋኖች በኩል እየተገኘ ያለው ድል እጅግ አመርቂ መሆኑ ነው የተገለጸው። በደቡብ ጎንደር ታሽጋይንት፣ ስቴማንዳ፣ ጉና ረፋድ ላይ በተደረገው ተከታታይ ጥቃቶች እጅግ ድል እየተጎናጸፉ መሆኑን እያስደነገጠ መንግስታል። ተከታታይ የድሮ ጥቃቶችን ለመፈጸም ቅኝት እያደረገ እንዳለ መረጃዎቹ ተናግረውታል። በተለይም በሰላሬ ማዕከላዊ ጎንደር እንደዚሁም ደግሞ በመጋቢት አራት ወደ ጎንደር እስቴ በተፈጸመ ድሮን ጥቃቶች ሰማንያ አራት በላይ ሰዎች መሞታቸው የሚዘነጋ እንዳልሆነ ነው የተገለጸው። አሁንም በዚሁ አካባቢ እያደረገ ያለው የድሮን ቅኝት ለንጹሃን ሞት በተለይም ከፍተኛ አደጋ ሊያስከትል እንደሚችል ነው የተጠቆመው። ፋኖቹ እያንዳንዱን የሚደረገውን እንቅስቃሴ እየተከታተሉ እርምጃቸውን አጠናክረው እየወሰዱም እንዳ እንዳለ ታውቋል። በሌላም በኩል ከአማራ ፋኖ በጎጃም ሁለተኛ ተፈራ ዳምት የክፍለ ጦር መዝገብ ጮቄ ብርጌድ ሴት ክፋኖ አባላት ጋር ውይይት መደረጉም ነው የተገለጸው። የአማራ ክልል ሴቶች ቁጭ ብለን አንደፈርም፣ ማንም እንደፈለገ ሊያደርገን አይገባም በሚል ትግሉን በመቀላቀል ላይ እንደሆኑ ነው የተገለጸው። ወደፊት የምናደርጋቸው ተጋድሎች እጅግ ውጤታማ እንዲሆኑ ትግላችንን ከፋኖ ወንዶች ወንድሞቻችን ጋር እናደርጋለን ሲሉም ገልጸዋል። የእትዬ እጻቸ ፈለገ ተከትለው የአማራ በደል ቆም አናይም በማለት ነው ወደ ትግሉ እየተንቀሳቀሱ ትግሉን አጠናክረው የሚቀጥሉ መሆኑን የተናገሩት ሴቶችው በትግሉ ዙሪያም ሌሎች የሴት አርበኛ ታጋዮች እንዴት ወደ ትግል መምጣት እንዳለብን እና በተጨማሪም ጠላት ሴት እህቶቻችንን አስገድዶ እየደፈረ ስለሚገኝ ውጊያውን አጠናክረን ጎን ለጎን መታደግ አለብን ሌሎች እህቶቻችንንም ሲሉ ገልጸዋል። በተለይም በሚደረጉት ተጋትሎች ላይ ፋኖቹን ተግተው በተለያየ አመራር ላይ የተቀመጡ ሴቶች ትግሉ አሁን ወደፊት ነው ሲሉ ነው የገለጹት። በአላማችን ሁሉ ተግተን እንሰራለን እያሉት እነዚሁ ሴቶች የፋኖ ታጋዮች የፆታ መለያ ቃል እንደ ድክመት ሊወሰድ ፈጽሞ አይገባም ነው ያሉት። ወደ ኋላ አንልም። በተለያየ መንገድ ከጠላት ተልእኮች ዘንድ ወገንን በመምሰል አጉል ያልሆነ ልፍስፍስ ስራ የሚሰሩ ሴቶች እንዳሉም ተራርሰናል ደርሰንበታለም። እነዚህም ከዚህ ሁሉ ልትታቀቡ ይገባል ሲሉም ነው የገለጹት። ለሴቶቻቸው፣ እህቶቻቸው በህዝባችሁና በወገናችሁ ላይ የሚደርሱን በደልና ግፍ በጋራና በአንድነት ሆናችሁ ከወንድሞቻችሁ ጋር ልትታገሉ ይገባለም ሲሉም ገልጠዋል። ደብረ ኤልያስ በደብረ ኤልያስ ከተማ በተደረገው የተጠና ኦፕሬሽን ክበር የተባለ የወረዳው ሚኒሻ ጽፈት ቤት ኃላፊ ከናጃቢዎቻቸው እርምጃ የተወሰደበት መሆኑም ተገልጿል። በተለይም ንጹሐንን በማስጨፍጨፍ በኩል ይህ የሚኒሻ ጽፈት ቤት ኃላፊ ያደረጋቸው ከፍተኛ ጉዳቶች አሁን በፋኖቹ ተጋድሎ እርምጃ የተወሰደበት መሆኑ የተገለጸው ከዚህ በኋላ ወደኋላ የምንለው አንድም ጉዳይ የለም፣ ጠንክረን እርምጃችንን እንወስዳለን ሲሉ ፋኖቹ ገልጠዋል። ጎጃም በማራ ፋኖ በጎጃም ዘመቻ አንድነት በትላንትና ሁለት ባደረገው ትላልቅ ተጋድሎች በአውደ ውጊያዎች ከፍተኛ ድል መቀናጀቱ ተገለጸ። ይልማዴንሳ አግታ ጎባ መንደር አፋፍ መንደርና አግታ ከተማን ቀኑን ሙሉ ውጊያ ተደርጎ የተሳተፉ ብርጌዶች ከንሙት የያዛቸውና በባህር ዳር ብርጌድ የተውጣቱ ኃይሎች በጋራ በሆን ከፍተኛ የጠላት ኃይል ላይ ኪሰራ ማድረሳቸው ነው የተገለጸው ከሰባ በላይ የሚሆነው የጠላት ኃይል በዚሁ ቦታ መደምሰሱንም መረጃው አመላክቷል። ዳንግላም ከቀኑ ዘጠኝ ሰዓት ጀምሮ ውጊያ የተደረገ ሲሆን መንገሻ ጀንበሬ በከፍተኛ ማጥቃት አባድራ አስለቅቆ ወደ አፈር ማፈሻ ላይ እንዲራገፉና እንዲፈገፍጉም አድርጓቸዋል። ከአባድራ ያፈገፈው ጥላት አል መድኃኒዓለም ቤተክርስቲያን ላይ ምሽግ አድርጎ ራሱን አትርፎ አትርፏል። ፋኖ ወደ ቤተክርስቲያን መሰኮዝ ባለመቻሉ ምክንያት፣ በሌላ በኩል ጥላት የያዘውን ኬላም አስለቅቆታል። እርምጃውን አጠንክሮ በመውሰዱ ችግር ውስጥ የገባው የመከላከያ ኃይልና ሚኒሻ። አፈግፍጎ የተረፈው እግሪያውጪ ማለቱ ነው የተገለጸው። ታዲያ በተለይም ከጫራ ተጨማሪ ኃይል ይዞ ቢመጣም ተቀጥቅጦ ፋኖ ኦፕሬሽኑን ጨርሶ ከከተማ መውጣቱ ነው የተገለጸው። ሜጫም በብርቃት ወደ ሪማ ዴንሳ ባንታ መሄጃ በተለምዶ አጣሪ ተብሎ በሚጠራው ቦታ ላይም በተለይም ጋፊትና ገብርኤል ላይ የነበረውን ምሽግ አስለቅቋል። ፋኖ በታላላቅ ተጋድሎቹ ፍጣ ሚካኤልና ብርቃት ከተማ በነበረው ውጊያ መካከል ፈርጥጦ የገባው የት እንደደረሰም አልታወቅም። በተለይም በኮሎኔል ታደሰና የጣናው መብረቅ ብርጌድ የተወጣጣው ኃይል ከፍተኛ ተጋድሎ በማድረግ ከመቶ በላይ ጠላት ኃይል በዚህ አካባቢ መደምሰሱ ነው የተገለጸው። መራዊ ከተማ ታደሰ ሙሉ ነብርጌድ አስራዳዳ አካባቢ ገብተው የነበረው እርምጃ ተወስዶባቸዋል። እጅግ ጠንካራ ምት ነው ያመጣንባቸው ብለዋል። በብርቃት እየተደረገውም ተጋድሎ ጠንክሮ በመቀጠሉ ብርቃት ገብተው እርምጃ በንጹሐን ላይ የወሰዱት አንድም ለነጋሪ ሳይተርፉ በፋኖቹ ትልልቅ ተጋድሎች እርምጃ የተወሰደባቸው መሆኑ የተገለጠው። የተገለጸው። ብርቃት ላይ አሁን የሰፈረው መከላከያ አርባ በተና ሳይሆን የአሳምነው ልዩ ኃይሎች መሆናቸው ነው የተገለጸው። ዘመዶቻችን እልቂት አንገታችንን ቢያሰብረውም በአሳምነው ልጆች አኩሪ ተጋድሎ ኮርተናል ሲሉ ነው በተለይም ነዋሪዎች የገለጹት። ሞርተር ድሽቃ ሳይቀር ተቀብሎ ቦታውን ይዘው ሲለበልቡት ነው ያመሹትን የአማራ ፋኖ በሁሉም አቅጣጫ ደርሶላቸዋል። ግሪሰው ጥሩ ሆኑ ነው የተወቀጠው ብለዋል። አንድም ኃይል መውጣት የለበትም የአዴትና ፋኖ ያጨፈር ፋኖ ወደ ብርቃት ወደ በረራ የሚወስደው መንገድ ተዘግቷል። እየተከታተለ ፋኖ እርምጃውን አጠናክሮ የቀጠለበትና አንድም እንዳይወጣ የተደረገበት ተጋድሎ እንደሆነ ነው የተገለጸው። ወገኖቹ ደም መልሰዋል። ይህ የሰባት ዓመት የጨለማ ዘመን ከዚህ በኋላ ለወዳኛው እንዳይመጣ ትግላችንን አጠናክረን እንቀጥላለን። አማራ አንገቱን የሚደፋበት ሳይሆን አንድ ንገቱን ከፍ የሚያደርግበት ጊዜው ተቃርቧል ሲሉ ነው የተናገሩት። በምስራቅ ጎጃም ስና ሮደዳም ረቡ ገበያ ከተማ ስናር አባ ጀሜ ንጉስ ተክለ ሃይማኖት ንስር ኮማንዶችም በጥምረት ያደረጉት ተጋድሎ እጅግ ውጤታማ እንደሆነም ታውቋል። በተለያዩ በወሎም፣ በጎጃም፣ በጎንደርና በሸዋ የሚደረጉት የፋኖች ተጋድሎ አሁን ጠንክሎ በርካታ ቦታዎችን እየተቆጣጠሩ መሆኑን ነው የተገለጸው። ኢትዮጵያ ጋዜጠኞቹም በማፈን ቀዳሚ ሀገር ተባለች። ጋዜጠኞች የሙያ ተቋማት ዳሰሳ እንደገለጸው ከሆነ በኢትዮጵያ ውስጥ በአንድ አመት ጊዜ ውስጥ ብቻ ከአርባ ሶስት በላይ ጋዜጠኞች ተይዘው ለእስር ለአፈናና ለእንግልት መዳረጋቸውን በጋዜጠኞች ደህንነት ላይ የሚሰራው የኢንተርናሽናል ሚዲያ ስፓርት አይኤምኤስ ጥናት ውጤት አመልክቷል። በሚያሳዝን ሁኔታ ኢትዮጵያ ውስጥ የነፃነት መብት የመናገር በተለይም በጋዜጠኞች ላይ የሚደርሰው እንግልት መከራና ስቃይ እስራት እጅግ እየከፋ መሆኑን ነው ያጋለጠው። አይኤምኤስ ኢትዮጵያ ውስጥ የቀጠሉ ግጭቶች ጋዜጠኞችን ከመንግስት ለሚቃጣ እስር፣ እገታ፣ ማስፈራራት፣ ማዋከብ እና ጥቃት ተጋላጭ አድርጓቸዋል ሲል ነው የገለጸው። በዓለም ውስጥ በርካታ በጋዜጠኞች ላይ የሚወሰድ እርምጃ ቢኖርም የኢትዮጵያ ግን እጅግ እየከፋ እንደሆነ ነው የገለጠው። በሰላሌ ዩኒቨርሲቲ በክርስትና በኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች ላይ የሚደርሰው ችግር መፍትሄ ያላገኘ ቢሆንም ግን በሌሎች አካባቢዎች እየተደረገ ያለው ለተማሪዎች እንክብካቤ በተለይም በሰመራ ዩኒቨርሲቲ የሚደነቅ ተግባር እየተሰራ መሆኑ ነው የተገለጸው። የሰመራ ዩኒቨርሲቲ ለኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ ተማሪዎች ልዩ የምሳ ግብዣ ማድረጉ ተገልጿል። በአንዳንድ ዩኒቨርሲቲዎች ደግሞ እንዲህ አይነት ክልከላ የተደረገ ቢሆን ከነዚህ ልትማሩ ይገባል ሲል ነው መረጃውን ያካፈለን አካል የገለጸው በተለይ ቀደም የሰላላ ዩኒቨርሲቲ እና መሰል ኦርቶዶክስ ጠል ስንኩል አመራር ላላቸው ዩኒቨርሲቲዎች ይህ መመሪያ ይሆናቸዋል ብሏል። ነጠላ ቢለብሱ ዩኒቨርሲቲያችሁን እንደማፈርሱት ከዚህ ተማሩ። ኦርቶዶክሳዊነትን ገፍታችሁ ልታጠፉት ፈጽሞ አትችሉም። ይልቅንም ተጠናከሩላቸው። መገፋት ነው ጽናት ስር እየሰደደ በተለይም በንጹሀይ ላይ የሚደረገው ገፋ አፈና በምንም ተአምር ሊቆም የማይችል መሆኑ ሊታወቅ ይገባል ሲሉ ነው። ፋኖቹ ላይም የሚደርሰውን አደጋ በተለይም በንጹሐን አማራዎች ላይ እና እንደዚሁም ደግሞ በእምነቱ ተከታዮች ላይ የሚደረገው እርምጃ መቀነስ ይገባዋል። በተለይም ዩኒቨርሲቲዎች ይህንን ማረም አለባቸው ሲሉ ነው መረጃውን ያካፈሉን አካላቶች የሰጡን አስተያየት። ትምህርት ሚኒስቴር በዩኒቨርሲቲ ተማሪዎች የማስተማር ስራ እንዲሰሩ

ትምህርት ሚኒስተር የዩኒቨርስቲ ተማሪዎችን ለአንድ ዓመት እንዲያስተምሩ ነው የሚያስገድድ አሰራር ተግባራዊ ለማድረግ ማቀዱን እየገለጸው የኢትዮጵያ ዩኒቨርሲቲ ሰርቪስ በሚል መጠሪያ የተሰጠው አሰራር በ2019 ዓ ምት ጀምሮ ስራ ላይ እንደሚውል መታቀዱ ተገልጿል። የትምህርት ሚኒስተር ብርሃኑ ነጋ በህዝብ ተወካዮች ምክር ቤት ቀርበው በሰጡት ማብራሪያ አሰራሩ በሀገሪቱ ያለውን የመምህራን እጥረት የሚቀርፍና በሀገሪቱም ከመቶ ሺህ በላይ የሚደርሰው መምህራን እጥረት መኖሩን በተደጋጋሚ ማስታወቁም ተናግረዋል። ይህንን መፍትሄ ሊሆን የሚችለው መምህራኖች እየገቡ በተለይም ዩኒቨርሲቲ ትምህርታቸውን ለአንድ አመት ማስተማር አለባቸው ሲሉ ነው የገለጹት። እንዲህ ሲሎ ለፓርላማው የኢትዮጵያ ዩኒቨርሲቲ ሰርቪስ የሚባል ፕሮግራም ልንጀምር ነው። የእድሜ የጠገባችሁ ካላችሁ ታውቁታላችሁ። ዩኒቨርሲቲ ተማሪዎች ሶስተኛ ዓመት ሲጨርሱ አራተኛ ዓመት ከመግባታቸው በፊት ለአንድ ዓመት በነጻ ያስተማራቸውን ማህበረሰብ ለማገልገልም ራሳቸውም ተግባራዊ ትምህርት እንዲያገኙ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 ፕሬዝዳንቱ ይህንን ቢናገሩትም በተለይም በተለያየ ሀገር የሚገኘው የትምህርት አሰጣጥና እንቅስቃሴ በዩኒቨርሲቲ ጭምር ችግር ውስጥ እንዳለ እየታወቀ ፕሮፌሰር ብርሃኑ ነጋገን ዛሬ ተማሪዎቹ እንዲያስተምሩ ትዛዝ እንዲሰጥ ነው እቅዱን የነደፈው። በመጀመሪያ ደረጃ መምህራኖቹ ሊያስተምሩ የሚችሉበትን እድል ያላመቻቸ ሀገር በርካቶቹን ትምህርት ቤቶች እየዘጋ ከፍተኛ የትምህርት ተቋማቶችን በድሮንና በከባድ መሳሪያ ያፈረሰ አካል ዛሬ ተማሪዎቹን እንዲያስተምሩ ማስገደድ ምን ማለት ነው ሲሉም ይጠይቃሉ። በመቶ ሺዎች የሚቆጠሩ የመምህራን እጥረት ያለ ያለበት መሆኑን የገለጸው የትምህርት ሚኒስተር አሁን ይህንን ጫና ለመቅረፍ በዩኒቨርሲቲ ተማሪዎች ለማካካስ እያደረገ ያለው እንቅስቃሴ እጅግ ከንቱ ነው ሲሉም ገልጠውታል። አንዳንድ የግል መንግስት በጀታቸውን ወደ ግል ባንኮች ማዛወር ንግድ ባንክን ሙሉ በሙሉ ከአቅሙ በላይ እንዲሆንበት ችግር ፈጥሯል ሲሉ ተናገሩ። አንዳንድ የመንግስት ባንኮች ናቸው ወደ ግል ማዞራቸውን እየገለጹት በተለይም የኢትዮጵያ ንግድ ባንክ ፕሬዚዳንት አቶ አቤ ሳኖ እንደገለጹት ከሆነ ፕሬዚዳንቱ እነዚህን ጨምሮ ተግዳራቶቹ ምክንያት ላለፉ ስምንት ወራት የጸጥታ ችግር ባለባቸው አካባቢዎች በአንዳንድ የባንኩ ቅርንጫፎች እንደዚህ አይነት ችግሮች እየረዘሙ በመምጣቱ ምክንያት በተለይም በግል ባንኮች ላይ ገንዘብ ለማስቀመጥ የሚደረገው ነገር ንግድ ባንኩን ኪሳራ ውስጥ ዳርጎታል። አሉትም አቶ አቤሳኑ እንደገለጹ ከሆነ የባንክ ኢንዱስትሪ አጠቃላይ ተቀማጭ ገንዘብ ወደ ሁለት ነጥብ ዘጠና ዘጠኝ ትሪሊየን ብር ደርሷል። ይህ ትልቅ ምዕራፍ ነው። ከዚህ ውስጥ የኢትዮጵያ ንግድ ባንክ አርባ ዘጠኝ ነጥብ ሶስት ፐርሰንት ገበያ ድርሻ በሚያስ ከፍተኛ ድርሻ ይዘዋል ነው ያሉት። ይሁን እንጂ ባንኩ ከሶስት መቶ ስሳ ሰባት ቢሊየን ብር ተጨማሪ ተቀማጭ መሰብሰቡን እና ከባለፈው አመት በተመሳሳይ ወቅት እንደ አንጻር ሲታይ ሶስት መቶ አርባ አራት ነጥብ አራት ፐርሰንት እድገት ማሳየቱን ነው ያብራሩት። በበጀት አመቱ ባንኩ ከሰጣቸው ብድሮች መጀመሪያ ስምንት ወራት አንድ መቶ አርባ ዘጠኝ ነጥብ ስድስት ቢሊየን ብር መሰብሰቡን እና በተለይም ከአምነው ተመሳሳይ በቀጥታ ጋር ሲነጻጸር ስሳ ስድስት ነጥብ ት እድገት ማሳየቱን አስረድተዋል። ይሁን እንጂ በአሁኑ ሰዓት ወደ ግል ባንኮች እያዛወሩ የሚገኙ መንግስት ተቋማትና የግል ድርጅቶች አሁን ባንኩን ለሌላ አደጋና ችግር ሊደርገው እንደሆነም ነው የገለጹት። ሞአና ቢጂ አይ እያንዳንዳቸው አንድ ሚሊዮን ብር ቅጣት ተጣለባቸው። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን በልደታ ክፍለ ከተማ ሁለት ፍሳሽ ወደ ወንዝ በመልቀቅና ወንዝ የበከሉ ሁለት ተቋማቶችን እያንዳንዳቸው አንድ ሚሊዮን ብር በድምር ሁለት ሚሊዮን ብር መቅጣቱን አስተዳደር እርምጃ መውሰዱን የገለጸው የአዲስ አበባ ከተማ ይህንን እርምጃ የወሰድኩት ተገቢ ያልሆነ ስራዎችን ሲሰሩ ደርሼባቸዋለሁ ሲል ነው የገለጸው። በተለይ የአካባቢ ጽዳት ጉዳይ አደጋ ውስጥ እየከተቱ ነው ሲል ነው ያሳወቀው። ወንዞቹ ከብክለት የጸዱ ማድረግ የአንጻር የደንብ ማስከበር ባለስልጣንና የአካባቢው ጥበቃ ባለስልጣን በጋራ የገንዛቤ ማስጨበጫ ስራዎችንም እየሰጠ መሆኑን ገልጧል። አሜሪካ አሜሪካ በኢትዮጵያ ላይ አስር ፐርሰንት በመቶ ታሪፍ መጣሏን ገለጸች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዓለም አቀፍ የንግድ አዲስ ታሪፍ እርምጃ ወስደው ነው በዋይት ሃውስ በሰጡት መግለጫ አሜሪካ ከሌሎች ሀገራት ጋር በምታደርገው የንግድ ልውውጥ አዲስ የታሪፍ መጠኖች መጣላቸውን አስታውቀዋል። ትራምፕ እንደገለጹት ከሆነ ይህ እርምጃ የአሜሪካን ቀደም ለማድረግና የንግድ ጉድለቱን ለመቀነስ ያለመ ነው ሲሉ ገልጸዋል። አብዛኞቹ ሀገራት ላይ የተጣለው ታሪፍ አስር እስከ አርባ ዘጠኝ የሚደርስ ሲሆን ኢትዮጵያ አስር ፐርሰንት ነው ታሪፍ ይ የተጣለባት በአሜሪካ። አሜሪካ የንግድ ጉድለቱን ለመቀነስ እና የአሜሪካንን ኢኮኖሚ ለመጠበቅ ይህንን እርምጃ እንደሚወስድ ነው ፕሬዝዳንቱ የገለጹት። ይሁን እንጂ ይህ እርምጃ ምንም ችግር አያመጣም ስትል ኢትዮጵያ ተናግራለች። ኢትዮጵያ በአሜሪካ የቀረበባትን አዲሱን የታሪፍ አወቃቀር ነው በደስታ እንደምትቀበለው የገለጸችው። ኢትዮጵያ ከአሜሪካ የቀረበላትን አዲስ የታሪፍ አወቃቀር በደስታ እንደምትቀበለው አሳውቃለች። ይህ አወቃቀር የኢትዮጵያ ምርቶችን ወደ አሜሪካ ገበያ ሲገቡ የሚጣልባቸውን ታሪፍ አስር ፐርሰንት ብቻ በማድረግ ተወዳዳሪነታቸውን እያሳድጋል ስትል ነው የገለጸችው። ማዕቀብ መጣሉ የሚያመጣ ምንም ችግር የለም ሲል ገልጿል። የገንዘብ ሚኒስቴር ነው ውሳኔ ተከትሎ እንዳስታወቀው ይህ የአዲስ ምዕራፍ አወቃቀር ኢትዮጵያ እንደ ቪየትናም፣ ባንግላዴሽ ካሉ ትላልቅ ማምረቻ ማዕካላት ጋር ስትወዳደር የተሻለ ድር እንዲኖራት ያስችላታል ሲልም ገልጿል። አስር ፐርሰንት የታሪፍ መጠን ለኢትዮጵያ ላኪዎች ከፍተኛ ማበረታታት ይሰጣል ሲሉ ነው ሚኒስትሩ ያሳወቁት። ይህ የኢትዮጵያ ምርቶች በአሜሪካ ገበያ ተወዳዳሪ ዋጋ እንዲኖራቸው በማድረግ የፍላጎትና የኢንቨስትመንት መጨመር እያመጣል ሲሉ ነው ተስፋ አለን ሲሉ የተናገሩት ይሁን እንጂ የዘርፉ ባለሙያዎች እንደሚያስጠነቀቁት ከሆነ ግን ይህ ድል በአግባቡ ለመጠቀም የኢትዮጵያ አሁን በርካታ ተግዳራቶች መወጣት አለባት ይላሉ። የመሰረተ ልማታው ውስንነት፣ የምርት ጥራትና የደረጃዎች፣ የውጭ ምንዛሬ ጥረት እና የፖለቲካ አለመረጋጋት ጥቂቶቹ መሆናቸውን በአጽንኦት ገልጸዋል። ስለዚህ ችግር ያመጣል እንጂ እንዲህ የሚያስደስት አይደለም ሲሉም ይገልጻሉ። የተጣለውን የአስር ፐርሰንት ታሪፍ የአሜሪካን ውሳኔ በተመለከተ አሁንም እዛው አሜሪካ ውስጥ ከአሜሪካ ተባረው በፓናማ ሆቴል እንዲቀመጡ የተደረጉ ኢትዮጵያውያንና ሌሎች ስደተኞች የገቡበት አጣብቂኝ ውስጥ ነው ሲሉ ተናገሩ። በርካታ የእስያ እና የአፍሪካ ስደተኞች በላቲን አሜሪካ አገር ፓናማ መዲና በሚገኘው ቅርጽ ሆቴል እንዳይወጡ ተዘግቶባቸው ቢገኝም በመስኮት በኩል እርዳታ ለማግኘት እየጮሁ እንዳለ ነው ይህ የተገለጸው። የድረሱልኝ ጥሪ በተደጋጋሚ እያቀረቡ ናቸው አሉት። ከአሜሪካ ወደ ፓናማ ርዕሰ መዲና በተባ ከተባረሩ በኋላ ስለ ቀጣዩ ዕጣ ፈንታቸውም እስካሁን የታወቀ ነገር አለመኖሩ ታውቋል። እንደ ኢራን፣ አፍጋኒስታን፣ ኔፓል፣ ፓኪስታን፣ ሶማሊያ፣ ኤርትራ፣ ካሜሮን፣ ኢትዮጵያ፣ ቻይና እና ሩሲያን ከመሳሰሉት ሀገራት የመጡ ናቸው ብሏል። በተለይም እዚህ የተቀመጡት ድርጅቱ በአሁኑ ወቅት ሃምሳ አንድ ስደተኞችን በሀገሪቱ ዋና ከተማ እያስተናገደ እንደሚገኝ ነው የተገለጸው። የፓናማ መንግስት በቅርጡ ባወጣው መረጃ መሰረት ከአሜሪካ ወደ ፓናማ ሲቲ ከተባረሩት 299 ሰነድ አልባ ስደተኞች መካከል 192ቱ በፈቃዳቸው ወደ ትውልድ ቀያቸው መመለሳቸው ነው የገለጠው። ክብራንት ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እነዚህን ይመስሉ ነበረ በቀጣይ ከእናንተ ክብራንት ተመልካች አድማጮቻችን ጋር በምናደርገው የቀጥታ ውይይት እስከምንገናኝ ሰላም ጤና ይስጥልኝ ያልኩ የምሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር የነበርኩት እኔ ዘውዱ መንግስት ነኝ መልካም ጊዜ